የተከበራችሁ የቀለማት ተመልካቾቻችን ዛሬ በቤተሰብ ጥየቃ ለየት ያለ ታሪክ ያላቸው አዛውንቶችን ይዤላችሁ ቀርብ ያለሁ በዚህ በሰፈራቸው በተክለ ሃይማኖት ተገኝቻለሁ። ዞር ዞር እንላለን፣ ስለ ጎረቤቶቻቸውንም ልክ እንደዚሁ እናገራለን። አብረን እንዝለቅና እነማን ናቸው፣ ተከተሉኝ። ራስን አስታውቀኝ። እኔ ያው ታሪኩ ወልደሚካኤል እባላለሁ የዚህ ሰፈር ነዋሪ ነኝ። ረዥም አመታት ያስቆጠሩ በፍቅር የቆዩ አዛውንቶች አሉ። እውነት ነው ይሄ ነገር። እኔ እንኳን በእድሜ ከደረስኩበት ጊዜ ጀምሮ እንኳን በማውቀው ልጅ የላቸውም ማለት ነው። እንግዲህ በፍቅር ነው፣ አንድ ቀን ድምጻችሁ ሳይሰማ በፍቅር ነው የሚኖሩት። አንድ ቀን እነሱ ቤት ድምፅ ተሰምቶ አያውቅም። የጸም ማለት ነው። ስለዚህ ደስ የሚል ህይወት ነው የሚኖሩት። ያው ቢኖራቸውም ባይኖራቸውም በፍቅር ነው የሚኖሩት፣ ማለት ነው እንግዲህ። ተፋቅረው ተዋደው ያለ ልጅ እስከዚህ ድረስ መኖር ማለት በጣም ትልቅ ነገር ነው እና ከኔ በላይ ደግሞ እድሜ ጠገብ የሆኑ ከእነሱ ጋር አብረው ያረጁ አብረው የኖሩ ደግሞ ስላሉ ከእነሱ ደግሞ ሞል ከኔ የተሻለውን ነገር መረጃ ከእነሱ መስማት ትችላላችሁ እና ወደ እነሱ እንሂድ። ሰላም ለዚህ ቤት። እግዚአብሔር ይመስገን። እንዴት ናችሁ እናቴ? እግዚአብሔር ይመስገን። ፈቲያ እባላለሁ። ከፋናን የመጣሁት አርሄጉ። እንዴት ኖት? እግዚአብሔር ይመስገን። እንታወቅ እስኪ፣ ማን ይባላሉ? እኔ ልኬለሽ አበባ እባላለሁ። ዛሬ እንግዲህ ለየት ያለ ታሪክ ሰምተን ነው እዚህ አካባቢ የመጣ ነው። ቤታቸው ወደዚህ እንደሆነ ተነግሮኛል። እርሶ ደግሞ ጎረቤታቸው ናቸው። ጎረቤት ነን። አዎ። እስኪ እና ማን ናቸው? ስለነሱ ያጫወቱ። እረፍ ልበል አይደለ ብዙ ነገር ያውጉኛል ብዬ አስባለሁ። እንደ ጎረቤትነቱ እኔ ተወልጄ ያደኩበት እነሱ ታባቴ ጋራ ነበሩ ጎረቤትነታቸው። ተዛ ደግሞ እኔ ወርሽ የመጣው ከእኔ ጋራ ጎረቤት ሆነ። እና ድጅ የላቸው ባልየውም እሷ አሁ ድሁን የሚኖሩት እሱ መኪና ሰፊ ነበር። አሁን ያው ቤት ዋለ። እሷ ደግሞ ወድቃ ተሰባበረች። ተሰባብራ ይሄው ቤት ውስጥ ቁጭ ብላለች። ይሄ እዚህ ላይ ኦፕራሲዮን ሆና ራስ ዝስተጋት አሁን ደግሞ አይኗን ደግሞ ይኸው ኦፕራሲዮን እንጫለች። ያበሪ ይመግባታል። እንዲሁ እየረዷት ነው። ቁጭ ብላለች። አው ቤታቸውም ሰሩላቸው እሱ አሰራላቸው። ተመስገን ደህና ነን። ይኸው አለ እስካሁን መቼም ሞት እስኪወስደን አለን አይዟችሁ ከዚህም በላይ ከዚህ በላይ ደግሞ አሁን እድሜው ማ ያረጋ ወደ ዘላለም ቤት መሄድ እንጂ ኑረ ስምንን እንሰራ ነው ይሁን መች ውስጥ ተፈቃደ ድረስ ሊያውጭ ብለናል። የነሱ እንደዚህ በፍቅር ተሳስሮ ዘመናትን ማስቆጣ እንደ ጎረቤትነቱ ሚስጥሩ ምንድን ነው ይላሉ። እንግዲህ በመኖር ነዋ። እሱም ሌላ አልፈልግ ብሎ እሷም ፊት ትነግር ነበር መርካቶ። ከዛም ያው እሱም መርካቶ ይሰፋ ነበረ። ከዛ መኪናውም ቤት ሆናል። በቃ ያው አጡ ያው እሱ ቤቱን አሰራላቸው። አሁን ይኸው መንግስት ነው የሰራላቸው። እርዳታም ይረዳሉ። ፕሮጀክትም፣ ይሄ እንጀራ ወጥ ይሰጧቸዋል። ያረጋሉ። ያው አሉ አሉ። መልካም ጊዜ፣ መልካም ዘመን ደግሞ ለእናንተም ደግሞ እድሜ ይስጣችሁ ለረዳችሁት እርዳት እሱንም ልጁን ያሳድግለት፣ ደህና ያዘበን ያድርግለት። በሰፈራችን ተቀባባሪ እንሆን። ቤት ወዴት ነው እሱ? ፎቶግራፍ በያዘው በኩል። እሺ፣ እሺ። የተከበራችሁ ተመልካቾቻችን ስለ ባለታሪኮቹ ይህን ያህል ከጎረቤቶቻቸው ከሰማን፣ ውስጥ እንዝለቅና ደግሞ እነሱስ ማን ናቸው የሚለውን እንታወቅ። ሰላም፣ ሰላም እንዴት ናችሁላነነሁ ማዬ፣ እንዴት ናችሁ? ደህና ደህና ናችሁ? እስከ አረፍ ልበል ትንሽ። አይዞሀችሁ ታሪካቸው በጣም ስቦኝ ነው የመጣሁት። እና ስመጣ በነገራችን ላይ እሳቸው እና ሁለቱም ብቻ ማገኝ ነበር የመሰለ ሰብሰብ ብላችሁ ነው ያገኛችሁ እና ማህበራዊ ህይወት ነው ወይስ እንደው ማማን ድሮ በእኛ ጊዜ ነው ትንሽ የባልና የምስጠብ ና የሚባለው በእነሱ ጊዜ እኛ ናቅም በቃ የነ ጋሽና አባዬ ነው የምንላቸው። እሷንም አባዬ እሳቸውን ጋሽ ምለው ስማቸው ጋሽጌታቸው ነው። እሷ ቀለሟ ነው። እና እንደናባእንደነ ጋሽና እንደና ባዬ ቢሆን ትዳር ተብሎ ነው ምሳሌ የሚሰጠው። በጣም መልካም ናቸው። ሰፈር ያስታርቃሉ፣ ሽምግልና ይቆማሉ። እሳቸው ዛሬው እድሜ ብቻ ናቸውም፣ የተከበሩ ናቸው። ጠቅላላ ጊዜ አካባቢ ሰው መረዳዳት ነው ያለው፣ የለመድ ነው ያወረሱንም፣ ያንን ነው እናቶቻችን፣ እናቶቻችን፣ ታላለቆቻችን። እኛ ደግሞ ኑሮንም በገንዘብ ባንረዳ በጉልበት እንረዳለን። ባለው ነገር ቡና ማፍላቱ መረዳት ነው፣ ልብሱ ነው። ሲታመሙ ሆስፒታል ተሸክመን ተደናግጠን ምን ምን ነው። ጎረቤት እስከመቼ አዎ፣ ነው። አንቺ ስለትዳርሽ ከነሱ ምን አይነት ትምህርት ወሰድሽ? ከነሱ እንግዲህ ምን የማይወሰድ ነገር አለ? ትዕግስትን ትወስጃለሽ፣ መቻቻልን ትወስጃለሽ፣ መተላለፍን ትወስጃለሽ ፍቅርንም እንደዛ መጀመሪያ ፍቅር ለሱ ንጻባ እናቀባ በአጋጣሚ እንኳን መተ የሆነ ስለሆነ ነገር ስናወራ

ማዬ፣ ስላገኘኋችሁ በጣም በጣም ደስ ብሎኛል። እንግዲህ ጎረቤቶቻችሁን የዚህ አካባቢ ሰዎችን እየጠየኩ ነበረ የመጣሁት እና ስልሳ አመት ሙሉ በፍቅር እንደኖራችሁ ልጅ ባይኖራችሁም ግን ለበርካቶች ደግሞ በትዳር በፍቅር ተምሳሌት መሆን የሚችሉ አዛውንቶች እንደሆናችሁ ሲነግሩኝ ነበር እና ምናልባት ከስልሳ ዓመት በፊት ለመጀመሪያ ጊዜ የተዋወቃችሁት የት ነበረ? እንዴትስ ነው ወደ ትዳር የዘለቃችሁት? የሚለውን ከአባዬ እንጀምር አይደለ? አዎ እኔም መርካቶ ሰራ ነበር። ልብስ ስፌት እሷም ተነግዳለች እዛ። እኔ ያለሁት ኮካ ኮላ ነው። እሷ ያለች እዚህ ሞላ ማሩ ነበር። ከዛ እዛ ገበያ ፊት ለፊት ነው የምንገናኘው እዛ ስንተዋወቅ

እዚህ ቤት እዚህ ቤት ተከራይተን ገባን እሷም ወንድሟ ቤት ነበረች እኔም እንደም ለብቻዬ ነበርኩ እዚህ ገባን እስከዛሬ አለን በክፉ በደጉም በጣም ተፋቅረን እንኖር ነበር አባዬ እንግዲህ አሁንም ወደኋላ መለስ ብዬ ነው የምጠይቃችሁ ያሳለፋችሁት የፍቅር ጊዜ ምን ይመስላል? እስኪ ንገሩ አብረን ኖረናል ። እኔም አብረን ስንኖር ታግለን ቡና ቤት ሰርቼ ለቀማ ድንጋይ ተሸክሜ መርካቶ ነግጄ ሰርቼ ነበር። እግዚአብሔር ደግሞ መቼስ ሁሉ ነገር ሁልጊዜ አይሳካም። ምንም የተያዘ ነገር የለም። ምንም የተፈጠረ ነገር የለም። ተጆ ዳፍ ነው ምንም ነገር የለም። አሁን ይኸው እስከዛሬ ድረስ ደርሰናል፣ አድርሶናል እግዚአብሔር። ደርሶን ታሪክ ለየት የሚያደርገው ምንድነው? 60 አመት በፍቅር ከመኖራችሁ ባሻገር ደግሞ መካከላችሁ የተፈጠረ ልጅ እንደሌለ ግን ደግሞ የጎረቤት ልጅም ሌሎች የዘመን ልጅም ልክ እንደ ልጅ እንደሚያውኑ እንደሚረዷችሁ ሰምተናል። ልክ ነው። ያሳደግነው ያው ታውቃለች፣ ሉልየታ ያው አለች። አሁን ይሄ ልጅ ደህና ትምህርት ቤትም አስገባሁት በእናቱ አደራ ሰጥታኝ ነው። አደራ እሷ ሞታለች፣ ነፍሷን ይማል እኔ ውጭ ሄዳለሁ ይሄ ልጅ አንቺ ያሳድጊልኝ፣ ይደግ፣ አንቺ ጋር አንቺ ያሳድግ ብላ በቁመና ሰጠችኝ። አሁን እሷ ሞታ ሰለስቱን አውጥተን ይዘነው ነው መጣ። አሁን ደህና ሆነ፣ ደህና አደገ። አሁን ትምህርት ቤት ገባ

ጎረቤት ሳይሆን ልጃቸው፣ እንታዘዝላቸዋለን፣ የሚፈለገው ነገር ይሟላል። እጅግ በላይ ግን ማዝንላቸው፣ ሞዳቸው እናትና አባቴ ናቸው ማለት ይችላል። ምንም ነገር አንስተው ከስር ስቶች ደስተኛዎች ነው የምትቀቢያቸው፣ ማለት ዛሬ እነዚህ መውደቃቸውን ሳይሆን የበፊቱ ስለነበረ ያንን አይተን በቃ ደስታ ያመጣሻል፣ ፍቅር ያመጣሻል፣ ያሳዝኑሻል ስታያቸው እንደኛ የሆነ ልጅ ቢኖራቸው የሚጠራርጎ ቡናን ሲያቀርብላቸው እምትይው ነገር አለ። እንዲህ እንኳን በመንገድ ሳልፍ ሳልገባ አልሄድም እቃለሁ ከዛ እንኳን መጠች አላችሁ፣ አይ ምናምን ብለሽ ድምጼ ዳሰምቼ ስጠፋም ግን፣ በዛው ልክ ቢዚ ስሆን እጠፋለሁ፣ ስራ ላይ ስሆን። ስራ ላይ ግን ካልሆንኩ ሳልመጣ ሳላያቸው አላችሁ። በጣም ነው ወዳቸው፣ በጣም ነው ማዝንላቸው። እናቴ ከጎኔም ባትኖር እጅግ በጣም አዝንላቸዋለሁ፣ በጣም ወዳቸው። በቃ ለምትከበይ በእናትና በአባት ቦታ ምትክ በቃ ቢያንስ ሰፈሪ ውስጥ አንጋፋ ሰው አለኝ። ምታያቸው የቀሩ እነሱ ናቸው። ሁሉም የለም እነሱ አሉ። ቢያንስ ክፍት ሲልሽ እነሱ መ ስታይ ተጽናኛለሽ። በዛ ደስተኛ ነኝ። እዚህ ስመጣ ነኝ ከደረስኩበት ሰዓት ጀምሩ ደስ የሚል ፍቅር ነበራቸው። አንቺ ትብሽ አንተ ትብስ ነው ማለት። አሁን ጋሼ ወንድም የማይገዛውን እሷ እንድትሄድበት አይፈልግም። መርካቶም ቢሆን ሄዶ በአቅሙ እየተንቀጠቀጠን ሽንኩርቱን ተሸከሙ። እሱ መርካቶ ሲሄድ እንደዚህ ሲኒ አቅርባት ጠብቀዋለች። ያ ምንድን ነው ፍቅር፣ ሳላለ እንጂ ፍቅር ባይኖር አታደርግም። በአቅማ ሰው በሚሰጣት እሷ ሮጥ ብላ ቡኗንም ገዝታ ሽሯን የምጋገረው ከሌላት ዳቦ እንጀራ እንኳን መግዛት አይወድም። እውነቴን ለምነግርሽ እንጀራ ግዢ አይበሏትም። ዳቦ ገዝተው ይበሉ ይሻላቸዋል። በአቅማቸው አምስት ኪሎም ቱ ካላቸው አስር ኪሎም ሰው በሚሰጣቸው ሸምተው ጋግረው መብላት ነው የሚወዱት። ደስ በቃ ነገ እኛም እንደዚህ መሆን አለብ። ያላዩ ያላወቁ መጥተው ቢያዩቸው እነሱን ደስ ይለኛል። ልጅ የክርስቶስ ስራ ነው። ክርስቶስ ካልፈቀደ መኖር እንደምትችይ አይምሮሽ ማመን አለበት። በቤተሰብ ያገባ እውነት ነው። አንቺ ከተዋደድሽ ትዳሪያው ለመተጋገዝም አይደለም፣ ዘር ለማስቀጠል ብቻ ሳይሆን ለመተጋገዝም ስለሆነ አንድ ማጫወቻ ቢኖርሽ ደስ ይላል። ካልፈቀደው ግን በቂሽ። ስለዚህ ለአብርሃም ይሰራ ከክርስቶስ ጋር ደግሞ ስጋ ደሙን አስበንላቸዋል። ከፈቀደ ለማቁረብ አስበናል። በትዝታ ብርታት የተሻገርኩ ስንቱ አባቴ ቤታችሁን ሳይነበር ነበር ና እዚህ ጋር የወት ፎቶ በጣም ሚሳበኝ የእናንተ ፎቶ ነው። ይሄ እስቲ ነገሩ መቼ የተነሳችሁ ነው? የድሮ ነው። ሁሉም ለየብቻ ነበር የተነሳ ነው። ቼ ሌናት ሁለቱም ወስደው አንድ ላይ ቁንጅና በእርግጥ አሁንም አለ። ሮም ደግሞ በጣም ናቸው። የኔም ባርነት አለ። ቆንጆ ናቸው። በጣም በጣም ቆንጆ ነበረች። ምን

እኔም ኖርማሌ እቺን ቤት ለመስራት በመጣውበት ነው ያየሁትና፣ ፍቅር ከተሰጠሽን አምላክሽን ይዘሽ ከኖርሽ እንደነጋሽ እስከ መጨረሻዋ ሰዓት መኖር የሚቻልበት ነውና የትዳር ምሳሌ ናቸው። የአባትና የእናትነት ምሳሌ ናቸው። ኖርማሊ እነሱ እንደዚህ ልጅ እግዚአብሔር ባይሰጣቸውም የጎረቤት ልጆችን እንደ ልጅ ይዘው እንደራሳቸው አሳድገው ሁሉንም የኖሩበት ምሳሌ ስለሆኑ ከዛ በኋላ ነው ሰምቼ። እራሱ እኔ በጣም ደስተኛ ነኝ። የተደነቅኩበት ነገር ነው። ነገም ከነገ ወዲያም እኔም ስላላገባው ምንም ነገር ቢከሰት የንጋሽ ምሳሌ ነው። ቤቱን ስሰራ ነው እነሱን የተዋወቅከው የተዋወቅኩት ብለኸኛል። የሚኖሩበት ቤት አዲስ እንደነበረም እንዲሁም ደግሞ ሚኪያስ አርቲስት ሚኪያስ እንደሰራላቸው ሳጫውት ነበር ቀደም ሲል እና ቀደም ሲል የሚኖሩበት ቤት ምን አይነት ነበር? በነገራችን ላይ ይሄ አምስተኛ ቤቱ ነው፣ አምስተኛ ቤቱ ነው። ልክ እንደ አስራት ነው የሚቆጥረው። ጉድጓድ ነበር ይሄ ቤቱ። ወደታች እንደዚህ ወጥተው ለሞ ወደ ላይ ለመውጣት በጣም ከባድ ነው። ጣራው እላያቸው ላይተኛ ነው። ዝናብ ይዘንባል። እነዚህ ሰዎች ወደ ግራ ወደ ቀኝ እንዳይሄዱ በኮተት ቤቱ የተሞላ ነው። በጣም አፈር ነው። መስኮቱ ከበሩ ጋር ሊጋጠም እንደተጣመመ ነው። ይሄ የምታዩ ደጅ ማለት ነው። ድንጋይ የተቆፋፈረ ምናምን ጭቃ ነው። ሰን በእነሱ አቅም ደረጃ ተራምዶ ደጅ እንኳን ለመውጣት ከባድ ነው፣ ያደልጣቸዋል። በዛ ላይ ክረምት ነው። እግዚአብሔር ይስጠው። ሚኪ እናድሰው፣ ስለ ምንድን ነው የምናድሰው አለኝ። ምንድን ነው የምናድሰው? ስለዚህ የሚፈለገው ነገር ይፍረስና እንደ አዲስ ከመሬት ተነስቶ መሰረት ተጥሎ በትክክለኛ ይሰራ አለኝ። እያንዳንዷን ከመሬት አንስተን ጋሺ እንዳይደበረው ራሱ እየመጣ ዲዛይን እያደረገ እንዴት ነው! በጣም ነው ቆንጆ ነው። ልጆቼ በዚህ ጋር አስገቡ እንትኑን ብሎ በስነ ስርዓት ሰራ ነው። ክብር ለእግዚአብሔር ይሁን። በጣም በህይወቴ ደስተኛ እንደዚህ አይነት ነገሮች ብዙ ነገር ነው ማለት አደርጋለሁ በእግዚአብሔር ፍቃድ ስለምሰራው የለመንኩ አምስት ሳንቲም ነው ያወጡች አላውቅም። አብዛኛውን ሚኪና መሰሰል ሰዎች ነው የሚያደርጉልኝ። እባካችሁ ከቻላችሁ የሆነች ነገር ሽንኩርትም፣ ዘይትም ቦር ደግፍ አድርጓቸው እዩዋቸው፣ እዩልን። የዚህ አይነት ፍቅርም አጋጣሚ ስንሽከረከር ነው ያየነውና እናንተ ላይ የጋሼና የአባዬ ፍቅር ይደርባችሁ። ጋሽና አባይድይቸው ለሁሉ አሜን። ተገኝቶ ነው ትልቅ ነገር ነው። በጣም እናመሰግናለን። ከምርቃቱ በፊት ግን ለማየ ያላችሁን ፍቅር ግለጽ እስካሁንም ፍቅረኛነ የኢትዮጵያን ወጣት በሙሉ መርቁልኝ። ሀገራችን ሰላም ትሁን፣ ኢትዮጵያችን ሰላም ን ስጌደስልኝ እናንተም እንቅፋት አይምሳችሁ፣ ክፉ ነገር ከፍ ከፍ ያድርጋችሁ ፈጣሪ አምላካችን። እንጀራችሁ ከፍ ይበል። እንደዚህ በሰው ተከበል። እንግዲህ ቆንጆ ጊዜን ያሳለፍ ነው፣ ስላገኘኋችሁ በጣም ደስ ብሎኛል። እንግዲህ ተመልካችም እኔም ከእናንተ ጽናትን፣ ፍቅርን ደግሞ እንዴት ትዳርን በዘላቂነት ማቆየት እንደሚቻል ተምረንበታል። እማዬም አባዬም ጤናችሁን በደህና ይመልስላችሁ። አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁኝ። ጤና ይስጥልኝ። አሜን፣ አሜን፣ አትነሱ፣ አትነሱ። አመሰግናለሁ፣ በጣም አመሰግናለሁ። አሜን፣ አሜን፣ አሜን። እጅግ በጣም ድንቅ የሆኑ ቤተሰብ ናቸው። የእውነት በጣም እኔ ብቻ ሳልሆን ተመልካችም ትልቅ ነገር ከነሱ ወሰደ፣ ተስፋ አደርጋለሁ። ስላመጣኸኝ እጅግ አድርጌ አመሰግናለሁ። እኛንተንም ማምሻ ምድሜ ነው አንድ ቀን ምድሜ ናት። እንግዲህ በቤተሰብ ጥየቃችን የዚህን ቤተሰብ ሁኔታ በትግስት በጽናት ረዥም ዓመታትን በፍቅር የመዝለቅ ሚስጥር አግኝተነዋል። አሁን ካሉበት ደግሞ ለቀሪ ዘመናቸው ደግሞ አሁን ካሉበት የተሻለ ህይወት እንዲኖሩ ደጋግ ኢትዮጵያውያን አደራ አለብን ና ሁላችንም እጃችንን ወደዚህ ቤት እንዘርጋላለሁ። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። ቀለማት ይቀጥላል። አብራችን ቆዩ።